አባባ ታሪክ ሰሩ። እንግዲህ ቲና ለእያንዳንዱ ነገር ዋጋ መክፈል አለባት፣ ምክንያቱም እኔን በሽተኛው አድርጋ እሷማ፣ በጤናዋ ከዚህ ቤት አትወጣም። ስለዚህ እኔም ደግሞ አሳያታለሁ ማንነቴን ሲሉም አባባ እንግዲህ ደፍረው ተነስተዋል ማለት ነው። አባዬ ይሄ እባክህን ይቅርና በሰላማዊ መንገድ እንለያየን ና እሷም እኔ አስመስሎ መኖርም አስጠልቶኛል። ከዚህ በኋላ ከእሷ ጋር መኖር አልፈልግም ስለዚህ አባዬ እኔ ምልህን ስማኝና ምንም ነገር ሳታደርጋት ከዚህ ቤት እንድትወጣ ፈልጋለሁ፣ ሲልም ካሌብ አባቱ ተናገረ። አባቱም ደግሞ እንደዛ ብሎ ነገር የለም፣ ለእያንዳንዱ ነገር እኔም ላይ ትሁት ላይም ላደረሰችው ነገር ዋጋ ትከፍልበታለች። እንደዚሁም ዋ ከዚህ ቤት መውጣት የለም ሲሉ፣ አባባ እንግዲህ መረር ባለ ቃል ተናገሩ ማለት ነው። ይሄ ሁሉ ጉድሷ በር ስር ተለጥፋ እየሰማች ነበረ። አጋጣሚ ሆኖ ወጣ ከዳኒ ጋር ሄደ ነበር፣ ግን ስትመለስ የሰማችው ጉድ ማመን አቅቶታል። አባባ ማስታወስ እንደሚችሉ ሁሉንም ሰማች። ከዚህ በፊት ያደረገቻቸውን ሁሉ ነገር ታውቃለች ማለት ነው፣ እንደሚያውቁ ተናገሩ። ለካ ስለዚህ አባዬ ቆርጠሃል ማለት ነው? አዎ እኔ ማን እንደሆንኩኝ አሳያታለሁ። እኔም ጉዷን ሊያት ብዬ ነበረ እስከዛሬ ዝም ብዬ የቆየሁት። እሷ ግን ልትሻሻል አልቻለችም። ጭራሽ ይባስ ብላ ትሁትን አግታ ጀርባዋን በፌሮ በተለይ እሱ ነው ማስከፍላት። ትሁት እኮ ለእኔ ልጄ ናት። ከአንተ ለይቼ አላያትም። እሷ ግንች መሰሪ ለገንዘብ ብላ ትሁትን አግታ እኔ ለማስፈረም ነበረ ያ ነገር፣ ግን አልተሳካላትም። ሞኛው ነች እንጂ እኮ እኔ ረሳው ያልኳት እውነት መስሏት አምና ነበረ። እኔ ግን እንደው እንደ ከብት ጎትታ ይዛኝ ስትሄድ እንደው ቆይ እስቴ ጉዳን ሊያት ብዬ እንጂ እንደው ልፈረምላት መስሏት ከሆነ ተሳስታለች። አልዋባብም ከዛ ቲና አፏን ይዛ ቀረች፣ በረሰር ተለጥፋ። አሁን እንግዲህ ቲና ወደ ቤት ትግባም ወደ ውጭም ትመለስ አላውቅም። እግሩ ላይ ተደፍታ ይቅርታ ትጠይቀው። ብቻ ከባድ ነው ለቲና አሁን ያለው ጉዳይ ማለት ነው። እንግዲህ አባባ ጉዷን ያዝረከረኩላታል። ምክንያቱም ያደረገችው ነገር በጣም በጣም አስጸያፊ እና አስነዋሪ ነገር ነው። በተለይ አባባ ላይ ያደረገችው ነገር እንደ ህፃን ልጅ ምግብ ላይ ላይ እየደፋችብኝ፣ እየቆነጠጠችኝ ውሃ እያደፋችብኝ ትሁት ናት የደፋችሁ ትላለች፣ ደግሞ አንተ ከስራ ስትመጣ እያስመሰለች እቺ ትሁት እኮ ናት አባባን አልታዘዝም እያለች እያለች ለካሌ በውሸት እየነገረች እሱ ደግሞ ትሁት ላይ እየሄደ ይጮሃል። ስለዚህ ለእያንዳንዱ ነገር ቲና ማናት፣ ቲና ዋጋ መክፈል አለባት አሉ አባባ። ከዚህ በኋላ አቶ ካል ማነው አቶ ዳኒ አንተ አሁን ወጣት ነህ። በዚህ እድሜ ደግሞ መቀመጥ ተገቢ ይመስለኛል። እኔ በዚህ እድሜ እኮ እየሰራው ነው። ስራ ጠፋ እኮ። ተሸክመህም ቢሆን ስራ ስራ። በዚህ እድሜ ያልሰራ መቼ ልትሰራ ነው? ቁጭ ብለህ ሰው ከመጠበቅ ስራ ብትሰራ ይሻልሃል። ምን እኮ የሆነ መና እስከሚወርድልን ብዬ ነበረ። መና እስከሚወርድ ስጠብቅ መና ሆነ ትቀራለህ። ይልቁን ተነስና ስራ በጊዜ አለው አባባ። ምን ነው ከበድኳቸው? እንዲህ አባባ ሲልም አይ ለአሁኑ አልከበድከንም፣ ግን እያደረ መክበዱ ስለማይቀር አንተም ስራ ስራና ህይወት ለውጥ። እስከ መቼ እንደዚህ ትቀመጣለህ? አሉት። አባባ ቅንያቸው ከባድ ነበረ። ትናንትና ማለት ነው ዳኒ። ቅንያቸው ስለገባ ተነስቼ ልሂደን። ምነው ሽንት መጣ እን አሉት። አባባ የእውነት አባባ ትናንት ቅንያቸው ቅንያ አይደለም። እና ወጥቶ ሄደ። ይሄ ሰውዬ ያስታውሳል። አውቀው ነው ቲና፣ እየተጫወተብን እኮ ነው። ወይኔ ዳኒ ተበላው በቃ ይገለኛል መጀመሪያም ይገለኝም እኔን ነው ባክ እኔም አለው ይሄ ሁሉ ኃጢአት የሰራው እኔም አለው አይደል እንዴ አንተን ለምን ይገለሃል አለችው ከዛ በኋላ ተይኝ በእናትሽ ቲና አንቺ ነሽ እዚህ ሁሉ ጣጣ ውስጥ የከተትሽ አንድ ነገር ስታደርጊ ወይ ከእኔ ተማከሪ እያልኩሽ ስነግርሽ አንቺ ግን ለራስሽ እያደረግሽ ይኸው አሁን ለእያንዳንዱ ነገር ዋጋ ትከፊበታለች እኔ እንኳን ማምለጥ እችላለሁ ይብላኝልሽ ለአንቺ የራስሽ ጉዳይ እኔን ከዚህ ውስጥ አውጭኛላት ዳኒ አንተ ምንድን ነው የምትንበቀበቀው? ብቻዬን ያደረግኩት መሰለህ? እንደ አዎ፣ ብቻሽን ያደረግሽው፣ የራስሽ ጉዳይ። እኔ ሰውየውን እንደዚህ አድርግ ብዬሻለሁ? ትሁትን እንደዚህ አድርጊያት ብዬሻለሁ? አንቺ ራስሽ እንደዚህ ያደረግሽው እያለ እንግዲህ ሌባ ሲሰርቅ ይስማማና ሲካፈል ይጣላል እንደሚለው አሁን ቲናና ዳኒ እንግዲህ አይጥና ድመት ሆነዋል። በዛ ላይ ደግሞ እሱ ሌላ ፍቅረኛ አለችው። ከቲና ተኮብልሎስ ወደዛች ይሄዳል ማለት ነው። የሚፈልገው አንድና አንድ ገንዘብ ብቻ ነው። ቲና ንብረቱን ተካፍላ ለዳኒ እንድሰጥ ነው የሚፈልገው። ያ ነገር ደግሞ ፈጽሞ ሊሳካ አይችልም። መቼም አይሳካም። አባባ በህይወት እያሉ ማለት ነው። ትሁትዬንም እንግዲህ ዳኒ አንቺ ትሁት አፍህን ዝጋና ከዚህ ጋር ውጣ። አሁን አንተ ደግሞ ወንድነህ እንዴ? ቆይ ምን አደረግኩ? ምን በድዬ ከው እንደዛ አደረከኝ ምን አደረጉች? ኧረ እባክህ ምን መተኮ አፍንጫ ስታፍንኝ እኮ አውቃለሁ። ከዛ በኋላ ነው እንጂ ራሴን የሳትኩትኝ። ቆይ አንተ ምን እህት የለህም እንዴ አለኝ። እህትማ አለኝ። እና ታዲያ አታሳዝንህም እህት እንደዚህ እንደኔ ብትደረግ? ትውት በናትሽ አንድ ጊዜ ብቻ አላማ ይሄን አስታክቼ ከዚህ ቤት እስከምወጣ እባክሽን እርጅኝና ከአንቺ ህይወት ውስጥ ሙልቅ ብዬ እወጣለሁ። እኔ ከአንቺ ጋ ምንም አይነት ችግር የለብኝም። እባክሽን አግዥኝ አላት። አፍህን አትክፈት ሰውዬ ውጣ፣ አለኝ። አሁን ከዚህ መቼም አላግዛችሁ መቼም ካጠገባችሁ አልቆምም እኔ አሀ አባዬን ወደዛ ብዬ እናንተ ጋር እንድቆም ነው የምትፈልጉት አይደል? መቼም እንዳታስቡት አላደርገውም አለች። ከዛ በኋላ በጣም ተናደደና ጥሏት ወጣ። ቲናን እንግዲህ ትናንት እንዳያቸዋት ወቅጣ ወቅጣ ለቀቀች። አትሁቴ ያላረገዘችውን ልጅ ልጄ ይወርዶብኛል ብላ እሷ ግን ካሌብን እርግዣለሁ ብላ የውሸት ማስረጃ ካፊም ቤት አመታ ያት ራሳውንድ እንትን አሳየችው። ከዛ በኋላ ካሊብም አመነ። እሷም ሰራለለው እያለች አይደለም ካሊብን ዲን ታማነ ዳኒን ራሱ ዋሽታዋለች። እርጉዝ ነኝ ብላ ግን እላረገዘችም ትናንትና እንግዲህ ስትነግረው አንቺ እኔን ራሱ እርጉዝ ነኝ ብለሽ አልነበር እንዴ ሲላት፣ አይ እስቲ ትወደኛለህ አትወደኝም እንደው ስሜትን ለማወቅ ነበር እንጂ አላረገዝኩም። እኔ በጣም ትገርሚያለሽ፣ የእውነት ግን ምን አይነት አስመሳይ ሴት ልሽ? አንቺ እየሰደብከኝ ነው እንዴ? ይሄ ስድብ ከመሰለሽ ተሳስተሻል ቲና፣ እውነት በጣም ነው የምታሳፍረው። አንቺ ደግሞ ትሁት፣ አንድ ቀን ከዛ ቤት ውስጥ ብጠፋ አይደለ እንዴ ቤት ውስጥ እንኳ ምግብ የሚሰራው ይጠፋ። አንቺ እንደ ምግብ መስራት እንኳ የማታውቂ ግን ትሁትን፣ አንዳንዴ ትሁት ስትናገሪያት በጣም ነው የምትገርመኝ እኮ አላት። እየሰደብከኝ እየሰደብኩሽ ሳይሆን እየነገርኩሽ ነው። በእናትሽ አንቺ አማርኛውን ሁሉ ወደ ግራ ልምጦች። እኔና አንቺ እንደ አሁን አንድ ላይ ብንኖር ታዲያ ሁሌ የሬስቶራንት ልታበይ ነው? እንደ እሱንማ ስደርስ አስብበታለሁ አለ አለችው። ከዛ በኋላ ዳኒ ፊት ዞር አደረገ። ና እኔ ምን የመሰለች ቆንጆ አለኝ ከአንቺ ጋር ምን አታገለኝ? እያለ ይስቅባታል ማለት ነው። እሷም ከዛ ወደ ቤት ስትመለስ እንግዲህ የሰማችውን ነገር ማመና አቃታት፣ ተዋረደች ማለት ነው። ምክንያቱም አባባ ለእያንዳንዱ ነገር ዋጋ አስከፍላታለሁ፣ እኔ አይደለሁም ሰውየው፣ እንደዚህማ አለቃትም፣ እያሉ እንግዲህ ፉከራቸውን ቀጥለው ነበር፣ አባባ ማለት ነው። እሷን በእሷ ቤት አባባ ሁሉንም ነገር ረስቷል፣ ያለፈው ነገር አሁን ያለበትም ብቻ የሚያስታውስ መስሏታል። በእሷ ቤት እሷ ብቻ ነች አራዳ። እሳቸው ግን ለእያንዳንዱ ነገር ዋጋ አስከፍላት አለው፣ እኔማ ሰውየው አይደለሁም እያሉ አባባ እንግዲህ ዛቻቸውን ቀጥለዋል ማለት ነው። ሰላም ምንድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እኔ ያለው ደህና ነኝ። እንግዲህ ቲና ውርደቷ እንደቀጠለ ነው ማለት ነው። አባባ ደጋግሞ ለዳኒ ለካሌብ ቢነግሩትም ሚስትህ እርጉዝ አደለችም፣ ካሌብ ዓይንህን ግለጥ፣ አንተ ልጅ አመሀል እንዴ ሚስትህ እርጉዝ አይደለችም፣ አሰማም እንዴ ቢሉትም እሰው ግን ሊሰማቸው አልቻለም። አባዬ እንዴ ሚስቴ እኮ እርጉዝ ናት ብላኛለች። ሐኪም ቤት ማስረጃ እኮ አሳይታኝ። ውሸት ነው፣ ብታረግዝም ደግሞ ካንተ አይደለም ከባሏ እንጂ። ስለዚህ ግለጥ፣ ዓይንህን ግለጥ እባክህ። ልጄ ምን ሆነሀል አንተ? የሆነ ነገርማ አድርጋሃለች እቺ ማትረባ። ቆይ ምን ሆነሀል? ጭራሽ ከኔ ጎን ትቆማለህ። ስለ ከሷ ጎን ቆም መቆም ጀመርክ እንዴ? እኔማ እንደዚህ አይነት ልጅ የለኝም፣ የራስህ ጉዳይ አሉት አባባ ከዛ በኋላ እንግዲህ እሷ ልጄን ትሁት አስወረደችብኝ ደበደበችኝ ብላ ሄዳ ፊቷን ጥላሽ ተቀብታ መታ። እንግዲህ ካሌብም ደግሞ ትሁት እውነት ከዚህ ከእንደዚ አንቺ አልጠብቅም። እንዴት እንደዚህ ታደርግያለች? በእውነት አንድ ቀንም እንደዚህ ታደርግያለች ብዬ ካሌብ በጣም ይቅርታ፣ ትዕግስቴ አልቋል። ከዚህ በኋላ ማንንም የምለማመጥበት አቅሙ የለኝም አለች ትሁት። ካሌብ እውነቴ ነው የምለህ እሷ እኔን ያደረገችኝን ብታቅኖሮ እንደዚህ ባልተናገርከኝ ነበር። ቢሆንስ እንዴት እሷ ላይ እጅሽን ታንሻለሽ? ኧረ እባክህ እኔም ሰው ነኝ። እኔና እሷ ምንም የሚያለያየን ነገር የለም። ሰራተኛ ስለሆንኩ ነው እንዴ? እኔም ሰው ነኝ። ስለዚህ ደግሞ ማንም ሰው ክብሬን ሲነካብኝ ዝም አይደለም አለችው። ከዚያ በኋላ ከዚህ ቤት አሰናብትሽ አለሁ። አሰናብተኝ፣ ሁሌ ዛቻ እና ፍራቻ፣ እኔ ምንም ነገር አልፈራም። አሰናብተኝ አለችው። እዛም አባባ አባ ካሌብን እንዴት እንደዚህ ትላለ? ምን አይነት ባለጌና ጋጠወጥ ሰው ነው? አንተ እንዴት ትሁትን እንደዚህ ትናገራታለ? እሷ ላይ ያደረሱት ነገር ቀላል ነው እንዴ? መጀመሪያ ደረጃ ምክንያት ምንድን ነው ብለን መጠየቅ አለብን። ሴት የላከው ሞት አይፈራም በሚባለው ቀጥ ብለ ሄደ። ልጅቷ ተወረጨኋለ እንዴ ባለጌ፣ እኔ እንደዚህ አይነት ልጅ የለኝም አሉ አባ። አባዬ እኔ በጣም ተናድጄ ነበረ። ትሁትን ምን አድርገዋት ነው አየህ አንተ ሰው ስለላከች ብቻ ሄደ ትሁት ላይ አፍን ከፈትክ ግን ትሁትን ምን አደርጋት ነው ትሁት ያለ ምክንያት እንደዚህ አታድርገን በለህ መጠየቅ ነበረብን። እነሱ ትሁትን አግተዋት ሲደበድቧት አይደል እንዴ ያሉት እኔን ሄዳ ቤቱን ለማስፈረም ስትል ትሁትን አገተቻት ያ ነገርን ደግሞ እኔ ሁለቱ እንዲጣሉ አደረኩኝ ሄጄ ትሁትን ፈተሀት ግን አንተ እኔ አንድ ነገር አስረግጬ የምነግር ነገር ትሁት ከዚህ ቤት ከወጣችሁ ሁላችሁም ተጠራርጋችሁ ትወጣለ። አንተም እችም የማትረባዋ ሚስትህ እዚህ ቤት እኖራለሁ ብላችሁ ከሆነ ተሳስታችኋል። ለደቂቃ እንኳ እዚህ ቤት ላያችሁ አልፈልግም። ትሁት ከሌለች አይ ተስማምተን እንኖራለን የምትሉ ከሆነን ደግሞ ተስማምታችሁ መኖር ትችላላችሁ። አለበለዚያ ግን አይናችሁን አላይም እዚህ ቤት ውስጥ አባዬ ለየት የትም አገባኝም። አንድ ጓደኛ የሚያከራየው ቤት አለ፣ እሱ ጋር ሄደህ ትከራያለህ። አባዬ እኔ ደህና ቤት ውስጥ ነው መኖር የምፈልገው ሲልም፣ ዳኒ ካሌ ደህና ቤት ለመከራየት እንግዲህ ቀንክረ ስራ ደግሞ በቂ ገቢ አለ። ስለዚህ ውልቅ ብላችሁ ትሄዳላችሁ። ተውት ከሌለች ማንም ሰው እዚህ ቤት እንዲኖር አልፈልግም አለ አባባ። ከዛ በኋላ ግራ ተጋቡ ለቲና ጠይቃት አባት ምን አለ ትሁት? ሊያባረራት ነው። አይ ትሁት ከሄደች ሁላችሁም ውጡ ብለውናል። ስለዚህ ቤት ልንገናኝ ነው። እንደዛማ አይሆንም። እኔ ከዚህ ቤት የትም አልሄድም። ይሄ ቤት ይመቸኛል እኔ አለች። ዳኒ ካሌብስ አቀባት። ከዛ በኋላ እንግዲህ ምንም ማድረግ አልችልም። ውሳኔው ያባዬ እንጂ የኔ አይደለም። ስለዚህ ሂዱ ካለን መሄድ ነው። ተቀመጡ ካለንም መቀመጥ ነው እሱ እጅ ላይ ነው ያለ ነው ሲላት ነገራት። ከዛ በኋላ በጣም ግራ ተጋባች እና ሄደች፣ ዳኒን አገኘችው። ምንድን ነው? አዲስ የተፈጠረ ነገር አለ እንዴ? ምን ያልተፈጠረ ነገር አለ? ሰውየው ትሁት ከዚህ ቤት ካስወጣችሁ እናንተም ተከትላችኋት ነው የምትወጡት እንጂ እዚህ ቤት ውስጥ አትኖሩም። ቤት ተከራይታችሁ ትኖራላችሁ። እረረ ሰውየማ ቆርጧል፣ አለ ዳኒ። ከዛ በኋላ እናንቺ ምን ዋንሰንሽ? እኔማ መቼም አልወጣም ከዛ ቤት። እንግዲህ እሱ የራስሽ ጉዳይ ነው፣ እኔ ግን ከዚህ ውስጥ ነፃ ነኝ፣ አውጭኝ ከዚህ በኋላ አላት። አንድ አማራጭ ያለሽ አሁን አንቺ ትሁትን ይቅርታ መጠየቅ ነው። መቼም አላደርገው ማለች። እንግዲህ የራስሽ ጉዳይ ዲና፣ አንቺ ሰው ሲነግረሽ ሁልጊዜ አሰሚም፣ ስለዚህ አሳብሽን አንቺ ታውቂያለሽ አላት። ከዛ በኋላ እንግዲህ ቤት ተመለሱ። አሁን ትሁትን ይቅርታ ጠይቃችሁ ተስማምታችሁ እንድትኖሩ ነው የምፈልገው። ይቅርታ ትሁት፣ እዚህ ቤት ካለች እመነኝ፣ ታግዘሃለች። እመነኝ ካሌብ፣ የዚህ ቤት የሚደረገውን በሙሉ ታግዘሃለች፣ ትሁት እዚህ ቤት ካለች። ትሁት ከሌለች ግን ይሄ ወደ ሁሉ ሲኦል ነው የሚሆንብህ፣ አሉት አባባ። ከዛም ትሁት ጋር ሄደና ካሌብ ይቅርታ ጠየቃት። ወደ ሳሎን ጠራትና መጣች። ከዛም ትሁት ይቅርታ ይቅርታ። የሞተው ልጅስ ልጅን ገላብኛለች እኮ። እሱ ያለፈ ነገር ነው። በቃ አሁን ከዚህ ቤት መቀመጥ ከፈለግሽ ትሁትን ይቅርታ ጠይቄት፣ አለበለዚያ ግን ተከራይተን እንወጣለን። አላት ካሌ ትሁት ይቅርታ አለች፣ ከልቧም ሳይሆን ከዚህ በኋላ ግን ማንም ሰው መጥቶ ክብሬን እንዲነካብኝ አልፈቅድም አለች። ትሁቴ እናመሰግናለን አሏት አባባ። ትሁትም ወደ ስራዋ ሄደች። ከዛ ዳኔ እና ቲና ወደ ውጭ ይወጣሉና፣ ድሮም እኮ እኔ አስር ሳንቲም ከማላገኘው ሰው ጋር ነው ሙግት ያዝኩት። አሁን ማጥመር ያለብኝ ሽማግሌውን ነው። አለች እኮ እንደዛ ነበረ ማድረግ የነበረብሽ አሁን ትኩረትሽን በሙሉ ሽማግሌው ላይ አድርጊ አላት ካሌ።